አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዘዘት ረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላኪ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እንግዲህ አላህ አታዋርደን ማለት ነው፣ ከውርደት ይጠብቀን። እውነት ነው ሙላችሁ። እኔ እንደዚህ አይነት ብር እንደዚህ አይነት ገንዘብ ካፊን ጨብ ቢወጣ በጣም መልካም ይመስለኛል ማለት ነው። ከምንም በላይ ክብር ይሻላል ማለት ነው ለሰው ልጅ። እና ገንዘብ ጠፊ ነው፣ ክብር ይሻላል። ከምሬ ነው ሙላችሁ። እና ብዙዋችሁ አላችሁ የሩታ ነገር ያለ ሩታ ይሆነለትም አይንቀሳቀስም ደም ስሩ አይሰራም ስትባሉ ማለት ነው እንግዲህ ሄርሚላ ከዚህ በፊት ዩቱብ አልነበራትም ዩቱብ አሁን ስለተከፈተላት የአብርሽን ዩቱብ ወደ ታች እየወረደች እያየች ነው አይዲያ የምታመጣና ምሰራው ማለት ነው ይሄ ቪዲዮ ማለት በደንብ ተመልከቱ ሁላችሁም ታቁታላችሁ ከዚህ በፊት ሀይሚና ሩታ እያብረው ነው ሰርተውት ነበረ ማለት ነው በነገራችን ላይ ይህንን ቪዲዮ ሳያው በጣም ነው ያለቀስኩት በጣም ነው። በአይን እኔ እንጃ እንዴት እንደተቆጣጠርኩት ልነግራቸው አልችልም። ምናለ ላይ ይሄንን አብርሽ አሁን ባረገልን አልኩኝ ማለት ነው። እውነቴ ነው የምላችሁ በዚህን ሰዓት አብርሽ ማለት በቃ ምን አይነት ልጅ እንዴት አድርገን እንደምንወደው ና ክብር እንደምንሰጠው እንደነበረው ማለት ነው። ያ ነገር ትዝ ብሎኝ በጣም ሆድ ባሰኝ ማለት ነው። የዛሬ አብርሽ ና ትላንትና የነበረ አብርሽ ማንነቱን ሳይ ማለት ነው። ሱፋነላ የሰው ልጅ ማይቀየር ነገር የለም። ሁሉም ይቀየራል። በቃሉ ማይገኝ ብዙ ሰው አለ ማለት ነው። እና ምን ለማለት ፈልጌ ነው ማለት ነው፣ አንቺ የሚዲያ ህያዋ ማለት ከአብርሽ ህይወት ብትወጪ፣ ሲቀጥል ደግሞ በራስሽ አይዲያ ብትመጪ፣ በራስሽ ነገር ብሰሪ መልካም ይመስለኛል ማለት ነው። ምክንያቱም የሰውን እየኮረሽ መስራት ሲያስጠላብሽ፣ ሲደብርብሽ እያዋረሽ ነው ማለት ነው። አንቺ ተዋርደሽ ደግሞ አብርሽንን እያዋረሽ ነው ማለት ነው። ቲክቶክ ግን የሁላቸው ቲክቶክ ሰፈር እንዳለ ሞሉ ትላንትና ማለት ነው። የሩታ እህቶች እኮ በጣም ይለያሉ። እውነት የምላችሁ ጀግና ናቸው እኮ ደግሞ ሲችሉበት እንዴት ትዝ እንደሚላቸው በጣም ነው የሚገርሙኝ ማለት ነው። እንግዲህ እሷ በኮረዥና የመጣችው ቪዲዮ አይታ ወደታች ወርዳ ሩታ እንደዚህ ነገር ሰርታ ነበር እኔም ልስራ ብላና የመጣችው ከዛ በፊት ሰርተዋለች ሩታ በደንብ አርጋ ለዛው ማለት ነው። ማንም ሳይሰራ አይሜና ሩታ እየሰርተውታል ማለት ነው። በጣም ነው የምታሳዝኙ ማለት ነው። አንቺ ለራስሽ ስራ የለሽ አይዲያ የሌለሽ ሴትዮ ማለት ነው። ባለፈው እንደውም ማለት ነው ጽጌን ጽጌ በዛ ነው ለዚህ ነው ያስገባውላችሁ። ጽጌ አብርሽ ጋር ማለት ሻንጣ ይዛ ስትመጣ፣ እሷም ደግሞ ያንን ቪዲዮ ወርዳ አይታ የጽጌን ጀስት ኮርዣ ሰራች ማለት ነው። ፕራንክ ነው አለች ማለት ነው። ሁሉ ነገራቸው በኩረዣ ወይ ሩታ የሰራችው ነገር እኮ ነው የሚሰሩት። እንዲሁም ባለፈው ማለት ነው አብርሽ እሷን ከህይወት ውጪ ትዳሬን በትነሻ ሩታ መጨረሻ ላይ ነበረ ለቤተሰቦቿ ፕራንክ ያደርገችው ማለት ነው። አብርሽ ደግሞ መጨረሻ ላይ ማለት ነው ለሰው ህዝብ ላይ በህዝብ ላይ ተጫወተ ማለት ነው። እና ከዚህ ከማረጋችሁ እውነት ነው የምለች እኔ ምንም መናገር አልችልም። ምክንያቱም ይሄ ቪዲዮ ሁላችሁም ትላንትና ማታ ሰርቼላችኋለሁ፣ የማታምነዋላችሁ ብዙዋችሁ አይም የምትሏላቸው፣ እናንተ እንደፈለጋቸው አስቡት። ነገር ግን እውነቴ ነው ምላችሁ። እነሱ እየደበቁ እኛም እየደበቅን መኖር አንችልም። ከአሁን ወዲህ የሰማነውን ነገር ማውራት መፈጥፈጥ አለብን። አውጥተን እንደዚህ እንደዚህ ነገር ብለን መተንተን መናገር አለብን። እነሱ ምን ስለሆነ ነው የምንደብቅላቸው ማለት ነው። እነሱም እያሾፉብን ስለሆነ እኛም ደግሞ በሹፈት የሰማነውን ነገር መናገር አለብን። ምክንያቱም እዚህ ጋር ብዙ ውህቶቻችን የሚጎዱ አሉት። እውነቴ ነው ምላችሁ ትናንትና ራሱ ማታ ጊዜ በሰራሁት ሩታ ወልዳለች ባልኩት ቪዲዮ ብዙችሁ ያላመናችሁ አላችሁ። ቆይ የምታምኑ ቀን ይመጣል ማለት ነው። ሩታ መቼ እንደወለደች እና በምን ጊዜ እንደወለደች መቼ ሆስፒታል እንደገባች በደንብ አርጋችሁ ስሰሙ እናንተ ታፍራላችሁ፣ እኔ ሳልሆን ማለት ነው። እና ይሄ ነገር ምንድነው የተጠረቀመ ቪዲዮ ነው የምትሰራላችሁ ማለት ነው። ስለዚህ እናንተ ማለት አላቅም ብዙ አልቹ አላችሁ ህይወታችሁን የምታበላሹ ህይወታችሁን ባልሆነ ነገር በስልካችሁ በገዛ ስልካችሁ በበሽታ የምትወጥቁ የምታለቅሱ ለዚህ ላክል ደረጃ ለምንድን ነው የምትደርሱት? ንገሩኝና ማለት ነው። አሁን የትናንትና ፕራንክ ነው አሉ፣ ድራማ ነው አሉ፣ ቀለበት አርግልኝ አሉ። እንደው ጭራሽ እውነቴ ነው የምላችሁ። እስቲ አስቡትና እናንተ ማለት ነው። እሺ ፕራንክም ታድርገው እንደ ወንድም ታውራ ሄርሚላት መሆን ዋና ቃተው። አብርሽ እንዴት ነው የሚያውቀው? እውነቴ ነው ሙለች፣ እንዴት እንዴት አርጋ እሷ ድምጿን እንዴት መለየት አቃተው? እንዴት አርጎ ነው ማይለየው ማለት ነው፣ በምን መንገድ ነው የማይለየው አብርሽ ማለት ነው። እና አብርሽ በዚሁ አጋጣሚ እውነቴ ነው ሙለህ፣ ለአንተ ሰው ይሻልሃል፣ ክብርህ ይሻልሃል፣ የበፊት የሚወዱህና የሚያከብሩህ ሆዴንሶችን ይዘህ ለምን ትንሽ ነገር አቶንም እንደ በፊት እየሳክ እየወደድነህ እየወደድከን እያከበር እኛም ደግሞ አንተን እያከበርንህ በንጹህ ነገር ለምን አንድ ቪዩ አይኖርህም ማለት ነው። እንደ በፊት ማንነትህን ይዘህ እንደ ቤት የሚሳሳልህ ኦዲየንስህን ይዘህ በማንኛውም ነገር ይዘህ ስትመጣ ማናሳፍርህ የትኛውም ቦታ ብትሄድ የጀግና ነው ብለን የጋሽ ልጅ እንዳንህም በዛ ነገር ብትቀጥል መልካም ይመስለኛል ማለት ነው። ምክንያቱም አንተም ደስተኛ እንዳልሆንክ በደንብ ነው እኔ ማቀው ማለት ነው። አብርሽ ቪዲዮ ይሰራል እንጂ ቪዲዮ ከሰራ በኋላ እውነት ከሄር ሚላ ጋር ላይቭ ያሳልፋል በጥሩ ሁኔታ ያሉ ብላችሁ የምታስቡ ሰዎች ካላችሁ በጣም ተሳስታችኋል። እውነቴ ነው ሙላችሁ ከሄርሚላ የሰላሳ ና የሀያ ደቂቃ ነው ቁጭ የሚለው፣ ከዛ በኋላ የራሱ የሆነ ነገር እንደሚያሳልፍ እኔ እርግጠኛ ሆኜ ነው ነግራችሁ ማለት ነው። ነገር ግን ምን አለ ትላንትና ብዙ ዋጋ ከፍለው ብዙ ነገር ሆነው ራሳቸውን ዝቅ አድርገው በቃ ከምንም በላይ አብርሽ ላይ የሆነ ነገር ሲመጣ ተደራድረው ያሳደጉትን ኦዲንስ፣ ክብር የሰጡትን ኦዲንስ፣ ስንት ነገር ሲቸገር ከጎኑ የነበሩ ኦዲንስ ዛሬ ከቶ ለሷ ብሎ ማለት ነው። ትላንትና ለመጣች ወይም ደግሞ እንበለና ሩታን ለመስበር ሩታን ለማስቀናት ሩታን ደግሞ እሷ ሂዳ ነበር እኔ ሴት ማምጣት ለምዳለው እችላለው በማለት ያንን ነገር ከሆን፣ በጣም ተሳስተሃል። እውነቴን ነው ምላችሁ፣ ያረሩታ ደግሞ መቼም አትኖርም። መቼም ሁሉ ነገር የሚሞቅ የሚደንቀው ከሩታዬ ጋር ነው ማለት ነው። ህዝብም የሚወድህ ደግሞ ከሩታዬ ጋር ነው እንጂ ከማንኛም ከዝሙተኛ ሴት አይደለም። ማንም ብሰበስም፣ ማንም ብታመጣ፣ እውነቴን ነው ምላችሁ፣ ማንም የሚቀበልህ የለም። እኛም እንቀበልህ ነጌም ከነጌም ወዳ ትዳርህን ይዛህ ቤትህን ይዛህ እውነት፣ አንዳንዴ ለራስህም አስብ ሀያ ሰላሳ ሰው ጀግና አንተ አንበሳ ቀጥልበት ጎበዝ ነህ አንተ የበላይ ነህ እንኳን ቢል ምንም ነገር መስማት የለብህም አንተ መስማት ያለብህ ቢጎዳህም ቢጠቅምህም ኦዲንስ ነው መስማት ያለብህ ማለት ነው ለኦዲንስ ክብር ስጥ ክብር ይገባዋል ኦዲንስ ማለት ነው ምክንያቱም የኦዲንስ የጣለህ ቀን ሞታሃል አንተ ከምሬ ነው ሙሉ አሁን ራሱ እኮ የለህም የለህም በጣም ጠልተውሃል ያንን ሁሉ ለምን ብለህ የትኛው ነገር ብለህ አንተ እኮ ማንም የመሰከረልህ ከማንም በላይ የነበርክ ልጅ ነህ ማለት ነው። ዛሬ ቲዩ ሽሜትን አምጥተህ ማለት ነው፣ ጨምላቃን አምጥተህ ማለት ነው። የራሷ አይዲ እንኳን ማሰጥህ የሚስትህን አይዲያ ሰርቃ ከአንድ ስራ የምትልህ ማለት ነው። ሆነ ባልሆነ ነገር ሰው እንዲነግድብህ አተፍቀድ ማለት ነው። ለእኛ ችግር የለብንም፣ በደንብ አድርገን ነው የምናውቀው። አንተ አንተ ማን እንደሆንክ እናቅሀለን። ነገር ግን ባልሆነ ስራ አትገኝ፣ በማይሆን ነገር አትግባ። በሩታ በሰራችሁ አይዲያ ምናምን ምናምን ነገር አትሁን። እስቲ አንዳንዴ ስለ ራሳችሁ ኖሩ። እውነት ኦዲንስን ብቻ የራሱ ጉዳይ ነው። ቪዲዮ ካየው ይየው። ውሸት እንደምሰራ ድራማ እንደምሰራ በውሸት እንደምኖር ከሚስትና ከእኔ ሰላም እንዳለን ፍቅር እንዳለን እኔ ስለ ማቅ እነሱ ስለማያውቁ ወይም ደግሞ በአንዳንድ ኦዲንስ ትክክለኛው መረጃ በሚያመጣው ኦዲንስ፣ በዛ ኦዲንስ እንደዚህ እንደዚህ ነገር ነው ብለው ተቀብለው ስለሚያምኑ ቪዲዮ ካዩት ይዩት። ከላዩትም የራሳቸው ጉዳይን ብላ እንደምትለቀው እርግጠኛ ነኝ። እና እንደዚህ ብሎ ነው የሚለቀው እንጂ ለራሱ ለቤቱ ለዩቱቡ ለኦዲንሱ ክብር ቢኖረው ያስከብረን እንደዚህ አይነት ቪዲዮ አይለቀቅም። ከምሬ ነው። ሙላችሁ ሮታ ምንትላለች ሮታ ትነቃችኋለች። እውነት ሮታ ደግሞ የባሰ እና እሷን የሰራችው ነገር ስታሳያት እነዚህ ደግሞ እኔ ከሌለው አይሆንላቸውም ብላ የእሷ መሳቂያ እንዳትሆኝም ማለት ነው ነገ ከነገ ወዲያ ቦታሽን እንደምትይዥ እርግጠኛ ነኝ። ነገር ግን እኔ አብርሽና እቺ ዝሙተኛ ሴት ያ ስለሰሩት ቪዲዮ አይደለም የምናገረው፣ ስለ ኦዲየንስ እና ስለ አራባ ሀገር ሴት ክብር ሊገባት ይኖራል። የትኛውም ነገር ብትሰሩ፣ ስነ ስርዓት ያለው ነገር ብትሰሩ፣ ሰውን ባላት እናንተ እኮ በቃ እናንተ ወይኔ እኔ ብስምላ ከናንተ በላይ አራዳ የለም እኮ። በጣም የአራዳ ልጆች በጣም ነው። እንዴ የምትችሉት! በጣም መተወን ትችላላችሁ ሰውን ማታላል ተችላላችሁ እሱ ራሱ ሼር ያደርግላት። ብራንክ ታደረግኛለች ነው እንዴ? እንዴት ነው ባካችሁ? እንዴት ተጨነቀ ቀለበት አድርግልኝ ብላው ማለት ነው። ተጀላጀላችሁ እኮ። እውነት ጅል ሲጃጃል ቃ ይፈጃላሉ። እውነት ነው እኮ እና እየተጃጃላችሁ መሆናችሁ ጠንቅላችሁ ወቁት ማለት ነው። እኛ እኮ አናቅም ምንም ነገር አናቅም። እኛ ህጻን ልጆች ነን ማለት ነው። እናንተ ግን አራዳ ናችሁ፣ የሸገር አራዳዎች ማለት ነው። እኛ የአረብ ሀገር ሞኞች ማለት ነው። ሞኞ ነን እኳ አይደለም እናንተን እናሳድግ እናንተን ከፍ እናደርግ ብለን ነው እንጂ አብርሽ ውጥቀት ቅርብ እንደሆነ ወቅት አሁንም ወጥቀትሃል። ድጋሜ እውነቴ ነው ለምን አሁን እንኳን የማታገኘው ቀን የሚመጣ ቀን